የብዙ ነገሮችን አጽሞች ልታገኙ የብዙ አካላትን ቅሪት ልታገኙ ትችላላችሁ። ከአንድ ደቂቃ በላይ ጨለማ ውስጥ አንድ ሰው ከቆየ ማየት ይጀምራል። አሉሲኔት ወይም መሠረት የሌለውን መረጃ አእምሮ በራሱ ፈጥሮ መመልከትን ይጀምራል። አእምሮ አንድ መረጃ በሌለበት እውቀት በሌለበት አዲስ ነገር በሌለበት ዝም ብሎ ቁጭ ካለ የራሱን አለመፈጥራል። ይህ ቅዠት ያለ እውቀት ያለ መረጃ ህይወት እንደዚሁ የቆም ቅጃት ናት። ስለዚህ እያንዳንዱን ነገር ፈትንን እያንዳንዱን እለት መርምረን እየፈተንን ኢቫሉዌት ማድረግ ይጠበቅብናል። ሰነፍ ሰው ቶሎ ይቆጣል ይላል መጽሐፍ ቅዱስ ሲናገር፣ ያ ማለት እውቀት የለውም ማለት ነው። አቢብ ሰው ብልህ ነው ይላል። ብልህ ሰው ጸብን ጸጥ ያደርጋል። ነጌ ነገ ልጆቻቸውን ምን ብላችሁ ትመክራላችሁ? ዛሬ ማወቅን ይፈልጋል። ዛሬ የሚሰሩት እያንዳንዱን ነገር ለነጌ ትልቅ ኮንትሪቢዩት የሚያደርግ ነገር ነው። ሰላም የተወደዳችሁ የኪንግዴ ሚዲያ ፋሚሊ እንደምን አላችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኔ ሰላም ነኝ። ዛሬ ሰዓትን ጠብቄ በጊዜ ብቅ ብያችኋለሁ። ዛሬ የምንቀጥለው ደግሞ ከዚህ በፊት እንደተለመደው ሁሉ በጎልደን ጀርኒ ፖድካስት ከታሪክ ጀምረን ወደ ህይወታችን እንመጣለን። ወደ መጽሐፍ ቅዱስ እንገባለን። ከዛ እናጠቃልላለን። ብዙ እንደምትማሩበት እርግጠኛ ነኝ። እግዚአብሔር አምላክ ይባርካችሁ። ወደ አውሮፓ ይወስደናል። የዛሬው ታሪካችን አንድ ዋሻ ላስታውቃችሁ። እስካሁን ስንት አይነት ጨለማ ታውቃላችሁ? ጨለማውንስ በትክክል ታውቃላችሁ? ይህ ደግሞ ለእናንተ ጥያቄ እንዲሆን ትችላላችሁ። አሁን ከማወራው ነገር ላይ ተነስታችሁ ደግሞ ስለ ጨለማ ምንነት ምናልባት ልታውቁ ልትረዱ ትችላላችሁ። ታገኙኛላችሁ ብዬ አስባለሁ። ጨለማ ሲባል እኛ የምናውቀው ጨለማ የሆነ ላይ ከዋክብቶች ሲጠፉ ጨረቃ ሲጠፋ የሚሳፍነውን ጨለማ ሊሆን ይችላል። ያንን ጨለማ ሳይሆን፣ ዛሬ ደግሞ ሌላ ጨለማ አሳያቸዋለሁ። እዚህ ምድር ላይ በምንኖርበት ፕላኔት ላይ ያለውን ጨለማ ነው ማሳያቸው። እሱም ከሲድኒ 175 ኪሎ ሜትር በስተምዕራብ ርቀት ላይ ያለውን በአውስትራሊያ ግዛት ውስጥ የሚገኘው ጃኖ ላይ ዋሻ አስጎበኛቸዋለሁ። ይህ ዋሻ እንግዲህ በውስጡ ብዙ ነገሮችን የያዘ እድሜ ጠገብ ዋሻ ነው። ይህ ደግሞ ለአውስትራሊያውያን ሕዝብ እጅጉን የገቢ ምንጭ ሆኖ የኖረ እስካሁን ድረስ በዓመት በብዙ ሚሊዮኖች የሚቆጠሩ ሰዎች በብዙ ሚሊዮኖች የሚቆጠሩ ብሮችን እያፈሰሱ እየጎበኙበት ያለ ዋሻ ነው። ዋሾን አስገራሚና አስደናቂ ያደረገው አንድም ጥንታዊነቱ፣ ሁለትም ደግሞ አውስትራሊያውያን ለዋሾ ያደረጉት አስተዋጽኦ ነው። እሱ ምንድነው? በፊት በጥንታዊነት የሚታወቀውን አሁን በዘመናዊ መልክ እጅጉን እንዲያሸበርቅ አድርገውታል። ይህ ደግሞ እጅጉን የጎብኚውን ቀልብ የሳበ ጉዳይ ነው። ይህ ደግሞ ለነሱም የገቢ ምንጭ ነው። አውስትራሊያውያን ሲያወሩ ለራሳቸው የሚኖሩበትን አገር እንደዚህ ብሎ ያሞግሱታል። ከአያቶቻችን የወረስናት አገር ብቻም ሳትሆን ከልጆቻችን ታውስናት የምንኖርባት ናት ሲሉ አገራቸውን እጅጉን ያሞግሷታል። ይህ ደግሞ ለሌሎቻችንም ትምህርት እንዲሆን ከአውስትራሊያውያን እንድንማር ዘንድ እላለሁኝ። የሚቀጥለው ደግሞ የዋሻውን ጉዳይ ሳነሳላችሁ፣ ይህ ዋሻ በኖራ ድንጋይ የተጠቀጠቀ ዋሻ ነው። ውስጡ ብዙ ኪሎሜትሮችን የሚሄድ የሚወስድ እንዲሁም ደግሞ አሁን በተሰራው በሰው ሰራሽ መብራት ያሸበረቀ እንዲሁም ደግሞ በሚያምር ደረጃ የተሰራ ለጎብኚው ደግሞ እጅጉን የሚገርም ስፍራ ነው። እዚህ ዋሻ ውስጥ አንድ አስገራሚ ነገር እናያለን። ዋሻው የጨለማው ንጉስ ወይም ጨለማ የነገሰበት ተብሎ የሚታወቁ የጨለማ ምንጭ በመባል ይታወቃል። በዚህ ዋሻ ውስጥ ሁሉም ጎብኚዎች ሲሄዱ የአውስትራሊያ ጎብኚዎች ሲያስጎብኟቸው መጨረሻውን ካደረሷቸው በኋላ ለአንድ ደቂቃ ራሳቸውን እንዲያደምጡ ያደርጋሉ። ያ ብቻም አይደለም። እዛ ዋሻ ውስጥ ሲሄዱ ከውስጥ ምንጭ አለ፣ ከዛም ወንዝም አለ። ያ ብቻም አይደለም የብዙ ነገሮችን አጽሞች ልታገኙ፣ የብዙ አካላትን ቅሪት ልታገኙ ትችላላችሁ። እዚህ ዋሻ ውስጥ ብዙ ረጅም እድሜ ያስቆጠሩ ተፈጥሮዎች የሚታዩበትም ጭምር ነው። ብዙ ፊልም ተሰርቷል፣ መጽሐፍ ተጽፎበታል። ነገር ግን እዛ ዋሻ ውስጥ የገባ አንድ ጎብኚ ገብቶ አንድን ነገር ሊያስተውል ይችላል። ከአስጎብኚ ለሶስት ደቂቃ የሚሆን ከአንድ ደቂቃ እስከ ለሶስት ደቂቃ የሚሆን ማብራሪያ ይሰጠዋል። እሱ ምንድን ነው? አንደኛ ይህ መብራት ይጠፋል። ሁለተኛ መብራት በጠፋ ቁጥር ማንም ሰው መንቀሳቀስ እንደማይችል ይነገሯል። ለምንድን ነው መንቀሳቀሰው? በኋላ እንደርስበታለን። ሶስተኛ ደግሞ አንድ ነገር ይደረጋል። አይኑን ጨፍኖ መቆየት አይቻልም። መብራቱ የሚጠፋው ለአንድ ደቂቃ እንጂ ከአንድ ደቂቃ በላይ አይቆይም። ምንድን ነው ምክንያቱ? ካላችሁ እዚህ ሰው ሰራሽ መብራት ሲጠፋ የምታዩው ኃይለኛ ጨለማ ይነግሥበታል። ለአንድ አፍሪካዊ ለአንድ ኢትዮጵያዊ ጨለማ ብርቁ ላይሆን ይችላል፣ ግን እዛ ሄዶ ቢያይ በጣም ድንቅም የሚያስደንቅ ነገር ሊሆን ይችላል። እዚህ እኛ የምናውቀው ጨለማ አንደኛ ከጨረቃ ብርሃንን ተውሶ መሀል ላይ የተቀላቀለበትን፣ ሁለተኛ ደግሞ የከዋክብቶች ብርሃን ወጋገን ያለበትን ጨለማ ነው እኛ የምናውቀው። እዛ ግን አንድም ብርሃንን የሚለግስለት አካል የለም። ጨለማ ብቻው ሆኖ ሰፍኖ ያለበት ስፍራ ነው። እዛ ውስጥ አንድ ሰው ቆየ ማለት ከአንድ ደቂቃ በላይ ከቆየ ማየት ይጀምራል። ምንድነው ግን የሚያየው? ምን ሊያይ ይችላል ብላችሁ ታስባላችሁ? ማየት የሚችለው አንድን ነገር ነው። መብራት በጠፋ ቁጥር፣ ጨለማ በሰፈነ ቁጥር ከአንድ ደቂቃ በላይ ጨለማ ውስጥ አንድ ሰው ከቆየ ማየት ይጀምራል። ጨለማውን ማየት ይጀምራል። ጨለማውን የሚያየው የጤና ባለሙያዎች እንደሚሉት አሉሲኔት ወይም መሠረት የሌለውን መረጃ አእምሮ በራሱ ፈጥሮ መመልከትን ይጀምራል። ይህ ብርሃን ኖሮ ሳይሆን ብርሃን በሌለበት ጨለማ በሰፈነበት በጨለማ ውስጥ ስለቆየ ብቻ አእምሮ የራሱን ዓለም ይፈጥራል ማለት ነው። የውሸት ዓለም ይፈጥራል። የውሸትን ዓለም ፈጠረ ማለት ደግሞ የውሸት ዓለም የሚያመጣውን ነገር ትክክል ነው ብሎ መተንተን ይጀምራል። መሠረት የሌለውን የማያውቀውን የቁም ቅዠት ማለት ነው። እንዲህ አይነቱ ሁኔታ የቁም ቅዠት ብለን የምናውቅ ነው። የቁም ቅዠት ሲባል አንድ ሰው በእንቅልፍ ልብ ሆኖ የሚያወራቸውን ነገሮች በቅዠት እንጂ የሚያወራው ከአእምሮ አይደለም። የሚያወሩ አእምሮ የሚፈጥረው መሠረት የሌለው መረጃ ማለት ነው። በራሱ የሚፈጥረው መረጃ። ለዚህም በዛው ከቀጠለ ምናልባት ላይነቃ ይችላል ይህ ሰው። አስጎብኚዎች እዛ ውስጥ ከአንድ ደቂቃ በላይ እንዲሁም ደግሞ ሰዎቹ በዛች ቅጽበት ከተንቀሳቀሱ ስፍራውን ቀይሮ መብራት ሚሊ እስከበራ ድረስ ራሳቸውን ስቶ በዛው እንዳይቀሩ ያስጠነቅቃሉ። ሕጉም አይፈቅድም። ከዚህ ምን ትማራላችሁ? ይህ ታሪክ ወደ ራሳችን ያመጣል። አባቶቻችን ያስተማሩን ትምህርት ምናልባት እኛ እውቀትን እንድንገበይ፣ እውቀት ሲባል ድሮ እናውቃለን። እውቀት ብርሃን ነው የሚል ስሎጋን እናውቃለን። ብርሃንን እንድናውቅ ነው። መማር የሚባል ነገር አንድን ነገር እንድናውቅ ያደርጋል ማለት ነው። በአንድ መረጃ ላይ ሆነን እንድንንቀሳቀስ ያደርጋል ማለት ነው። መረጃ ደግሞ እውቀት ሊሆን ነው ማለት ነው። እውቀት አለን ማለት መረጃ አለን ማለት ስለ አንድ ነገር አውቀናል ማለት ነው። ስለዚህም አእምሮ አንድ መረጃ በሌለበት እውቀት በሌለበት አዲስ ነገር በሌለበት ዝም ብሎ ቁጭ ካለ የራሱን ዓለም ይፈጥራል። ይህ ቅዠት ዓለም ይፈጥራል፣ የሚያደርግ ይመስለዋል፣ የሚቻል ያለ ይመስለዋል። ለዚህም እውቀት የሚባል ነገር አዲስ ነገር መሸመት፣ አዲስ ነገር ማጠራቀም አዲስን ነገር በራሳችን ላይ በራሳችን ክህሎት ላይ መጨመር ግዴታ ሊሆን የሚገባው ለዚህ ነው። ምክንያቱም ያለንበት ቦታ ሴፍቲ ሊሆን ይችላል፣ ነገር ግን ያ ቦታ ገዳያችን ሊሆን ይችላል። ምናልባት በቁም ቅዠት እኛም ቅዠት ውስጥ ሆነን የምንቀጥልበት ሊሆን ይችላል። አዳዲስ ነገር በህይወታችን እስካልጨምርን ድረስ ምንም ነገር አናውቅም፣ ምንም ነገር መሰረት አይኖረንም፣ ለምንም ነገር ምንጩ የለንም ማለት ነው። ምንጩ እስከሌለን ድረስ ከየት ጀምረን የት እንደምናደርስ አናውቀን። መጽሐፍ ቅዱስ ላይ ሁለቱን ዓለማት ሲያስተዋውቀን አንዱ የብርሃን ዓለም ነው፣ አንደኛው ደግሞ የጨለማ ዓለም ነው ሲል የሚያስተዋውቁ ክርስቶስ ኢየሱስ ከመምጣቱ በፊት የነበረውን ዓለም ጨለማ ሲል መጽሐፍ ቅዱሳችን ይናገራል። ኢየሱስ ክርስቶስ ሲመጣ የዓለም ብርሃን ነው ብሎ ኢየሱስ ክርስቶስን ያስተዋውቀናል። አይታችኋል፣ ዓለም ማለት በራሷ ጨለማነት ማለት ነው። ጨለማ ደግሞ የውሸት ብርሃን አለው። የውሸት ብርሃን ደግሞ ቅዠት እንጂ መረጃ ያለበት መሰረት ያለበት አይደለም። ምን ያህል እናውቃለን? ምን ያህል እንመረምራለን? ምን ያህል እንፈትሻለን? ስላለንበት ምን ያህል እናውቃለን? ባለንበት በእውቀታችን ላይ ምን ምን ጨምረን እናውቃለን? ይህ ደግሞ ጥያቄያችን ሊሆን የሚገባን ነገር ነው። ጥያቄዎቻችን ሊሆንልን የሚገባን ነገር አንዱ ምን ጨምር ያለው ምን አውቃለሁ? ምን ምንን አላውቅም ምን ማወቅ አለብኝ የምለን ፈትንን ማወቅ ያስፈልገናል። አንድ የጃኖ ላይ ዋሻ የገበሰው ምናልባት እዛ ጀኖ ላይ ዋሻ ውስጥ ሊጠፋ እንደሚችል እዛ ጀኖ ላይ ዋሻ ውስጥ በጨለማ ውስጥ ሆኖ የውሸት ብርሃን ማየት እንደሚጀምር ሁሉ ያለንበት ሁኔታ ሆነን ሁሉንም ነገር የምናውቅ መስሎን ሊታየን ይችላል። በተለይ ደግሞ ወጣቶች ስንት ነገር ስንትን ነገር ተመራምረን እናውቃለን። ያለ እውቀት ያለ መረጃ ህይወት እንደዚሁ የቁም ቅዠት ናት። ስለዚህ እያንዳንዱን ነገር ፈትንን እያንዳንዱን ዕለት መርምረን እየፈተንን ኢቫሉዌት ማድረግ ይጠብቅብናል ኢቫሉዌት ካላደረግን አንድንም ነገር ሳናውቅ እንሞታለን ማለት ነው። አንዱ ፈለስፋ እንደዚህ ነው ያለው በወጣትነት ያልተሸመተ ዕውቀት በሽምግልና አይገኝም ማለት ስለዚህ የምናውቀው ለነገም ጭምር የምናነበው ለነገም ጭምር ካላወቅን እና ካላነበብን ጨለማ ውስጥ ነን ማለት ነው። ኢዮብን አንድ ጊዜ የኢዮብ መካሪዎች እንደዚህ ብለዋል በኢዮብ መጽሐፍ ምዕራፍ 37 ቁጥር 19 ላይ እንደዚህ ይላል፣ እኛ የምናውረውን በስርዓት አናውቅምና የምንለውን ንገረን ወይም አስታውቀን ስሉት ኢዮብን ይለምኑታል። ምክንያቱም የኢዮብ ርቀትና የነሱ ርቀት አልተገናኘምና፣ ምክንያቱም ኢዮብ ስለ አምላኩ ያለው እይታና እነሱ ስለ አምላክ ያላቸው እይታ በጣም ይራቀ ነው። ከዚህም የተነሳ ኢዮብን አስታውቀን ስሉ ይናገራሉ። አንድ ሰው እውቀትን ካላገላበጥ እውቀቱን ካልፈተሸ አዲስ ነገርን በሕይወቱ ካልጨምር ምንም አያውቅ። አንዳንዴ እጅጉን በጣም ይገርመኛል። ስንከራከር፣ እንዲሁም ደግሞ ስንተቻች እንገኛለን። ያኔ ግን ከእውቀት ተነስተን ነው የምንተቸው። የምንተቻቸው ከእውቀት ተነስተን ነው። አንድን ሰው ኮምፕሌን የምናደርገው አንድን አይዲያ አፖሎጃይዝ የምናደርገው እነዚህ ነገሮች የምርም እናውቃለን ወይ የምለውን እንድንፈትሽም ጭምር። አንዳንድ ሰው መረጃ ሳይኖር በጣም ረጅም ክርክር ያደርጋል አንድም መረጃ ሳይ አንድም ጭብጥ ሳይኖርም፣ ይልቁን መረጃ እጅጉን ያስፈልጋል። እውቀት እጅጉን ያስፈልጋል። እናም መጽሐፍ ቅዱስ ላይ የምናውቀው ጳውሎስ እንግዲህ ብዙ መጽሐፍቶችን እንደሚያገላብጥ እንደምጽፍ፣ እንደሚያነብ እናውቃለን። ሲመክራቸው እነ ቲቶን እነ ጢሞቴዎስን ሲመክራቸው እንዲያነቡ ያበረታታቸዋል፣ ያነሳሳቸ። እንዲሁም ጢሞቴዎስን በሁለተኛ ጢሞቴዎስ ምዕራፍ ሁለት ላይ ከቁጥር 23 ላይ አንድን ነገር ሲናገር እንሰማለን። ነገር ግን ይላል፣ ካልተማሩትና ከማይመረምሩት ጋር ማለት ነገሮችን አውጥቶና አውርዶ ከማያውቁ እውቀት ከሌላቸው ጋር አትከራከር፣ ወደ ጠብ ሊወስድ ይችላል። ሁሌም የእውቀት ማነስ ወደ ጠብ ሊያመረን ይችላል። ሁሌም በእውቀት ላይ የተመሰረተ ነገር ሁሌም ክፍተታል ጉልበትን እንድንጠቀም ያስገድድና በጉልበታችን ነው ምና የምንተማመነው ወይስ በእውቀቶቻችን? ለዚህ እጅ አንዳንዱን ነገር ማወቅ ይጠበቅብናል። አገልጋዮቻችን ማንበብ ይጠበቅብናል። አንድን ነገር አስተውሉ። በሰው ፊት ቆማችሁ ስታውሩ ምናልባት በተቀመጡት ሰዎች መሀል ከእናንተ እጅጉን በእውቀት የሚበልጥ ስለዚያ ጉዳይ ብዙ የሚያውቅ ሰው እንደሚኖርም ጭምር እያስተዋላችሁ እንድትኖሩም ዘንድ አሳስባችኋለን። ምናልባት ይህንን የሚሰሙ ከኔ በብዙ ደረጃ፣ በትምህርት ደረጃ፣ በእውቀት ደረጃ የምትበልጡ ልትኖሩ ትችላላችሁ። እኔ በቂ እውቀት አለኝ ወይም አውቃለሁ እያልኩኝ አይደለም፣ ግን በዕድሜ በዘመኔ ካለሁበት ደረጃ ካየኋቸው ነገሮች አንጻር ስመለከት ብዙ ነገሮቻችን አደባባይ ላይ ያሉ ናቸው። አደባባይ ብዙ ነገሮችን ያሳያል። ድሮ ድሮ በጣም ቆንጆ ነበር፣ ምክንያቱም ሶሻል ሚዲያ ባለመጠሳት አለማወቅም ማወቅም በቤት ውስጥ ተደብቆ ነበር የሚኖረው። በዚህ ዘመን ግን ሁሉም ነገር አደባባይ ላይ የሚታይበት ነው። ገመናችን የሚታይበት ነው። ንግግሮቻችን የሚታይበት ነው። እውቀቶቻችን የሚፈተሽበት ነው። ይህንን እውቀት እንዴት አድርገን ነው የምናበዛው እንዲሁም የምንጨምረው የሚለውን ማወቅና ያንን ፕሮሴስ ማድረግ ያስፈልገናል፣ ይጠበቅብናል። ያለ እውቀት አንናገር። ያለ እውቀታችን ተነስተን አንድን ነገር አንታች። በሃይማኖት ሊሆን ይችላል፣ በፖለቲካ ዓለም ሊሆን ይችላል በተለያዩ ሳይንሳዊ ግኝት ውስጥ ሊሆን ይችላል። እያንዳንዱን ነገር ስናይ ከምርምርና እንዲሁም ደግሞ እውቀቶቻችንን ካካበትን በኋላ የምናወጠው ነገር አንደኛ ለዛኛው አካልም ሊጠቅም ይችላል፣ ሁለተኛ ደግሞ ለሰሚውም አንድ ግብዓት ሊሆን ይችላል፣ ለእኛም ደግሞ ሙሉ መረጃ ሊሆነን ይችላል። ስለዚህ በዚህ ሕይወታችንን እንምራ፣ ሁሌም እናንብብ፣ ሁሌም እንመርመር ሁሌም እንፈትሽ፣ እንዲሁም ደግሞ እንጸልይ። በየ እምነቶቻችን ጸሎት የሚባል ነገር አለ። በሙስሊሞች ዱዓ የሚባል ነገር አለ፣ በክርስቲያኖች ጸሎት የሚባል ነገር አለ። እንጸልይ። ምስጢርን ማወቅ ትፈልጋላችሁ እንዲሁም ደግሞ ንጥቀትን ትፈልጋላችሁ? ጸልዩ፣ አንብቡ። እውቀት ብርሃን ነው ያሉት አባቶቻችን እንዲሁ ዝም ብሎ አይደለም። እውቀት እውነትም ብርሃን ነው ያላወቅነውን ያላየነውን ያልተመራመርነውን ነገር ሁሉ ያሳየናል። ሰነፍሰው ቶሎ ይቆጣል ይላል መጽሐፍ ቅዱስ ሲናገር። ሰነፍሰው ቶሎ ይናደዳል። ሰነፍሰው አንድን ነገር መሸከም አይችልም ይላል። ያ ማለት እውቀት የለውም ማለት ነው። እውቀት ከሌለ ሰነፍሰው ቶሎ ነው የሚናደደው፣ ቶሎ ነው የሚቆጣው። ከዛስ ጠቢብ ሰው ስላል ጠቢብ ሰው ብልህ ነው ይላል። ብልህ ሰው ጸብን ጸጥ ያደርጋል ይላል። ስለዚህ በእውቀት እንመላለስ። የህይወታችንን ጨለማ አንደኛ በማንበብ እናባረር። ሁለተኛ ደግሞ ወደ ጌታ ኢየሱስ ክርስቶስ በመመለስ እናባረር። ክርስቶስ የዓለም ብርሃን ነው። ብርሃን ነው ከተባለ ሌላው ሁሉ ጨለማ ነው ማለት ነው። ክርስቶስ ደግሞ መንገድ ነው። መንገድ ነው ከተባለ ሌላው ሁሉ ገደል ነው ማለት ነው። ኢየሱስ ክርስቶስ ህይወት ነው። ህይወት እኔ ነኝ ነው ያለው። እሱ ህይወት ነኝ ካሌ ደግሞ ሌላው ሁሉ ሞት ነው፣ ጥፋት ነው ማለት ነው። የዓለም ብቸኛው ብርሃን ደግሞ ክርስቶስ ነው። የብርሃን ህይወት ደግሞ ክርስቲያን ክርስቶስን በመቀበል የምንኖረው ህይወት ነው። እያንዳንዱ ሰው ማንም ሰው በኢየሱስ ክርስቶስ እስከሆነ ድረስ አዲስ ፍጥረት ነው ተብሎ ተጽፏል። የህይወትን ጨለማ ማባረር፣ የእውቀትን ማነስ፣ መጽሐፍ ቅዱስ ላይ እንደዚህ የሚለውን ነገር እናነባለን። ጥበብን ጥበብ የጎደለ ማንም በልግስና የሚሰጠውን ክርስቶስን ይለምን ይላል። ስለዚህ ወደ ክርስቶስ መምጣት በራሱ ወደ ብርሃን መግባት ስለሆነ ወደ ክርስቶስ እንድትመጡ በዚህ አጋጣሚ እየጋበዝኳችሁ ነገር ግን ለሁሉም ነገር ያላችሁበትን ለማወቅ ለመፈተሽ አንድን አቅጣጫ ብቻ አትዩ። ያላችሁበትን ብቻ አታምኑ። ሌላውንም አገላብጡ፣ አንብቡ። በእውቀት ተቹ፣ በእውቀት ተቃወሙ፣ በእውቀት ሞግቱ፣ በእውቀት ተመላለሱ። ያኔ የህይወታችሁን ጨለማ ታባርሩታላችሁ። ለራሳችሁም ብቻም ምሰሩ፣ ለትውልድ ትበቃላችሁ። ነገ ልጆቻችሁን ምን ብላችሁ ትመክራላችሁ? ዛሬ ማወቅን ይፈልጋል። ዛሬ የሚሰሩት እያንዳንዱ ነገር ለነገ ትልቅ ኮንትሪቢዩት የሚያደርግ ነገር ነው፣ ትልቅ ኮንትሪቢዩሽን ነው። ስለዚህ ዛሬ የሚሰሩትን ነገር ለነገም እያላችሁ እንድትሰሩ መክራችኋለሁ። ከዚህ ታሪክ ላይ ብዙ እንደተማራችሁ አስባለሁ፣ እረዳለሁ። ጨለማ እንዳለ፣ ብርሃን እንዳለ ሁለቱንም አውቃችኋል። እኛ የምናውቀው ማታ ማታ የሚመጣው ጨለማ እውነተኛ ጨለማ እንዳይደለ አውቃችኋል። ሁለተኛ ደግሞ ጨለማ የራሱ የውሻት ዓለም እንዳለ አውቃችኋል። ስለዚህ ያላችሁበት ህይወት ሴፍቲ ሆኖ ከተሰማችሁ እስኪ የማታውቁትን ህይወት ለመለማመድ ሞክሩ። ከአካባቢያችሁ ወጣ በሉ። ካላችሁበት ቀጥር ውስጥ ወጣ ብላችሁ እዩት። ያኔ ደግሞ ምን ያህል ህይወታችሁን እንደምትወዱት እንዲሁም ምን ያህል ህይወታችሁን ደግሞ ሊጠሉም እንደሚችሉ ታውቃላችሁ። ህይወታችሁን ስላችሁ ህይወታችሁን ያኖራችሁበትን ሁኔታ ማለት ነው። ስለዚህ እነዚህን ሁለቱን ነገሮች አንድ ላይ መውሰድ ስለማይቻል መጽሐፍ ቅዱስ እንደሚናገረው ጨለማ ብርሃንን ሊያሸንፈው አይችልምና ብሎ እንደሚናገር ጨለማን በብርሃን አሸንፉት። ራሳችሁን አበልጽጉት። ራሳችሁን በእውቀት ገንቡት። እግዚአብሔር አምላክ ይባርካችሁ፣ መከናወንና መገለጥን ይጨምርባችሁ። ተባረኩ።